ሰላም ቤተሰብን ቤት ናቸው ደህና ናቸው። እኔ እግዚአብሔር ይመስገን ደህና ነኝ። ደምናቸው ቤተሰብን ሰላም በሌላ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም ለእናትና ልጁ። እና ዛሬ ፀጉሬን እናልቅባ ነው እናልቅባ ነው አርጅቼ ነው መሰለኝ ሽበት ቀልጣላ ልትጎኛ አድርጎብኛል። እናፋድምቅ ምን እንናችሁ ነ ማለ እና እንዴት ናችሁ? እንዴት ናችሁ? የስደት ጓደኞቼ ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነን። በሀገር ውስጥ እንደምናችሁ፣ ቤተሰቦቼ፣ ጓደኞቼ መልካም። በጣም ደህና ነን። ፀጉሬ ደርቋል። ፀጉሬ ፀጉሬ በጣም ነው የደረቀው። አሁን ህን አትቀባለሁ ማለት ነው እና ህላ ለራስ ምታት መድኃኒት ነው ይባላል እና እናንተ ተጠቀምሼ

ሰውዬ ምርጥ ነው እና ደግሞ ተጠቀሙሽ እናጠቀማለን። መቼኛል እና እናንተም እና ተጠቀሙ እንደ እና አሪፍ ነው፣ ፀጉር ያፋፋል። አንደኛ ደግሞ ለራስ ምታት አሪፍ ነው ይባላል። አሁ የምርን ግን ለራስ ምታት አሪፍ ነው፣ ጠቅሞኛል። ለራሴ በጣም ነው የሚያመኝ ራስ ምታት አለብኝ። ከምን እንደምነሳ አላውቅም። አንዳንድ ጊዜ እንቅልፍታል ጠልብ ስንነሳ ራሴን በጣም ያመኛል። በጣም አንዳንዴ ደግሞ ስጨናነቅ እና በጣም እጨናነቃለሁ። አንዳንድ ጊዜ ጭንቀት አንዳንዴ ያለብኝ እና መቼም አንዴ እያችሁት ሽበቴን፣ አያችሁት በቃ አረጀው፣ ወይኔ አረጀው፣ ወይኔ አረጀው፣ ወይኔ ወይኔ የበላቸው ግን አንድ ሰው ሽበት ካለበት ሽማግሌ ነው እንዴ ይባል? ሽበት ያለበት ሁሉ ሽማግሌ ነው ማለት ነው ይባል እንዴ? ይሄው አርጅቻለሁ እኔ በቃ። ለነገሩ እኮ አሁን ሩብ ግማሽ እርሜ ላይ ነው ያለሁት። እግዚአብሔር ይመስገን ግማሽ እርሜ ላይ ነው ያለሁት። ሽበቱም ደግሞ ወረር ወረር እያደረገኝ ነው። ሽበቱም ወረር ወረር ወረር ወረር እያደረገኝ ነው። ወይኔ ወይኔ ወይኔ ሸበቱ ሸበቱ፣ ኧረ እግዚአብሔር ይመስገን። ደግሞ ዋናው ለሽበት መብቃት ነው እንጂ ደግሞ ለሽበት ማን ይጨነቃል? ደሞ ይሄው ከፈለጋችሁ ሽበት ነፍ ነው የሚፈልግ ካለ ሰጣለሁ፣ ሽበት አበድራለሁ። እሺ አይ በርም ሽበት የሚፈልግ ሰው ካለ እኔ ጋ ነፍ ነው። አብሶ በዚህ በመሀል አናቴ ላይ አፍሶታል እንደ ጤፍ። ማለቴ ሽበት ማለት ነው። ሽበት እና ያፈስ ሰዎች ሌላ ነገር እንዳይመስላቸው እና ዛሬ የሴትዮ ልጅ ነበረች እና የአሮጌቴ ለእናቷ እና ይዛ ምታዘጋጅታ ተቀብይው አለች። ኧረ የተዘጋጀማ ከሆነ እናቴ ከስንፍና ዳንሽኝ ነኝ ከመቀመሙ ብዬሽ እኔ የተረፈውን ልቀባላት ነው ልቀባላት እስኪ ልቀባላት። በጣም ነው እናምወደው የእኔ በጣም እና ህና ሊቀባ ነው። እኔ ዛሬ አሁን ተቀብቼ መቼ እንደምታጠበው አላቅም። ዞሮ ዞሮ ቀባዋለሁ፣ አይቀርም። ከመቀባት አልቀርም፣ ቀባዋለሁ። ቅስቅስስ አረገዋለሁ። ያቃጠለኝ የምር ቅስቅስ ነው የሚያደርገው የምር ሰላም። በቃ የሆነ ሰላም ይሰማቸዋል፣ ህና ስትቀቡ። እና ህና በጣም ደስ ይላል። ተቀቡ፣ ሁላችሁም እና መቼም አረብ ቤት አይጠፋም፣ እና አረቦቹ ለራሳቸው ስለሚያመጡ፣ አረ የኛም አበሻ ነፍነ ያለው ደግሞና የሌለው አበሻለም እንደ ስንት ምን ስንት አይነት አለው ስንት አይነት የቁርቁራ ቅጠል ደግሞ ምን ነበረ ይባላል። የቁርቁራ ቅጠል ራሱ ምርጥ ነው እሱ ራሱ አለ፣ ግን ሞክሬ እሱን አላውቅም። የቁርቁራ ቅጠል ራሱ ምርጥ ነው ይባላል ለፀጉር፣ ግን እሱን ሞክሬ አላውቅም።

ሽበት እንዲኖረው እንደዚህ ተንከባከበው። ፀጉራችን ዳጥሉ እንዳጥሉ። እና ለሴት ልጅ ዋናው ፀጉር ነው የሚያሳምራት። ጎባዳም ብንሆን ፀጉር ካለን ችግር የለው። ፀጉራችን ውበታችን ነው። ኦኬ እነ ጎባዲት እነ ጎባዲት ነጎማዴት ሀይ፣ እንዴት ነሽ ዓለምዬ የእኔ ቆንጆ እያላችሁ ኮሜንት ስጡ። ሽበት ያላችሁም ሀይ በቢ፣ እኔ ጋም ሽበት አለ። እናዋጣለን። አሁን ልቀባ ነው ልቀባ ነው ልቀባ ነው ላችኋለሁ። እንደዚህ እያደረጋችሁ ጸጉራችሁን ተከባከቡ። እንኳን ጸጉሬን አምንከባከል በይዘ ወይ ጸጉሬን አምንከባከል ጥሩ ነው። እንከባከብ። አሮጌቴ ማለት ነው። አሮጌቴ እኮ በጣም ሽማግሌ ናት። እና ለምንድን ነው ፀጉሯ ሽበት ስለሆነ ቀይ

ቅቤ ቢሆን ምን አለበት ቅቤ ቢሆን የራስ ያረገበት ግን ይህም ያረሳል ይህም የራሴ ማለት ነው እና የተቀባው ቀን ራሴ ማለት ነው የእውነት ራሴ በቃ ከራሴ ላይ እንፏለት ነው የሚወጣው ማርያምን እና የተቀባው ቀን ከራሴ ላይ ይሄ እንደዚህ ነካስ አረጎልጊ ቅቤቴ ማለ እንፏለቱ እንዴት እንደሚያቃጥል እና እና በጣም አሪፍ ነው የእውነት ተጠቀም እና አሪፍ ነው ተጠቀመውና እና እና በጣም አሪፍ ነው። ለፀጉራችሁ ተቀባውት። ወይ ደስ ሲል ቀስቀስ ነው የሚያደርገው። የእውነት ቀስቀስ አደረገኝ። ቀስቀስ ነው የሚያደርገው እናንተም ተጠቀቁ እና ተቀቁ። ራሳችሁን ጠብቁ፣ ሴቶችዬ እጅን ቀይ ያደረገልኝ ይሄን ቀይ ያደረገልኝ እስኪ ቆይ ሽበቴን ለቀባው፣ ሳይሆን ሽበቴን ቆይ ቀጠም ይላደርገኛል ይከፈልናል ለቀባው ሽበቴን ለቀባው። ይሄን ፍቅር ማርምል ግን ማለት ነው፣ እውነት ተሆነ ጫታ። ሽበቴን በጣም ነው የምወደው፣ በጣም በጣም ነው የምወደው ሽበቴን። ይመቸኛል፣ ደስ ይለኛል ሽበቴን። ወይኔ ህናዋ ግን ትንሽ ናት። የምራ ያዳርስልኝ ወይ ኪሳራ ይሄ ልታነካከኝ ነው የምራ። አይበቃኝም። አይ አይበቃኝም። ወይ ዝም ብዬ ነካ ነካ ላድርገው እንጂ በጣም ትንሽ ናት። ወይኔ ወይ አልጨመርኩ ቤት ቤት እኮ አለ አውቂ ሎን ጨምርበት ነበረ ኦ ኪሳራ ኪሳራ ከስረሻል። በሉኝ በእናታችሁ አይ እንደው ተነካከው ላይ ጠቅመኝ የምን ላይ ጠቅመኝ ተነካከው ተባ ትንሽ መሆን ነው ቂብ ጨምርበት ነበረ ነበር ኒራሴ ቤት ነበረ እኮ ነፍህና ከሰርኩ ከሰርተነ ከከብ ላይ ጠቅመኝ። አይ ብሩ እንግዲህ የራስህ ጉዳይ የራሱ ጉዳይ የራስሽ ጉዳይ እንግዲህ የሚለውን ማን ነበረ? አሸናፊ ከበደ። አይ የምር ኪሳራ ነው። አነሰው ይህ ይህ አነሰው፣ ወይ ግን ይበቃዋል፣ ይበቃዋል። ምን ይህ ወይኔ! ፀጉሬን ግን ቀይ ባላደረገው ይደብርኛል። ቀይ ታደረገው ፀጉሬን ቀይ ካደረገው ይደብርኛል ይደብርኛል። እንደ ፕሪሚየም ላይ ይገልጸው። ወይኔ ይህን ተቀባ ግን፣ በዚህኛው ያለው ብዙም አልደረሰው። በዚህኛው በአንድ በኩል በግራ በኩል ያለው ብዙም አልደረሰው። ነካ ነካ ነካ

ወይ ያልጨመርኩበት እኔ ደግሞ ደህና ብዙ መስቤ